ቤተሰቦቻችን እንኳን ለመስቀል በዓል በሰላም አደረሳችሁ። አሁን እልፍኝ ገበታ ላይ ነው የምንገኘው። መስቀል ነው። መስቀልና ክትፎ ደግሞ ይታወቃል፣ የተለየ ግንኙነት ነው ያላቸው። እሱም ምክንያት በማድረግ የታዋቂው ዳዋት ክትፎ ቤት ባለቤት ወይዘሮ አበራሽ ቦንገር እዚህ እልፍኛችን ውስጥ ተገኝታለች። እጅ የሚያስቆርጥም ክትፎ ሰራላችኋለሁ ያለችን አብረን እንሰራለን። እንኳን አደረሰች ናት። እንኳን አብሮ አደረሰ። በጣም ደስ ብሎኛል ስለመጣች በጣም እናመሰግናለን። አመሰግናለሁ። በዓል ቆንጆ አለፈ። ጥሩ ነበር እ ዛሬ ያው ክትፎ እንሰራለን በዋናነት አይደል? ግን እዚህ ጋር ለየት ያለ ነገር ነው የሚታየኝ። በቃ ብዙ እቃዎች ነው የመጡት። ትክክለኛ ባህሉን የሚገልጹ የሚያማምሩ ነገሮች ናቸው ያሉትና ምን ምንድን ናቸው? እስኪ አንዳንዶቹን አላቃቸውም። ይሄ ክትፎ ነው፣ የክትፎ ስጋ ነው፣ ጥሬ ስጋ። ይሄ ምጥሚጣ፣ ይሄ ደግሞ ኮረሪማ፣ ይሄ ደግሞ የአይቤ የምንጠቀማቸው ነጭ አዝሙድ፣ አብሽ። ይሄ ነጭ አይቤ ይሄ እቋት ምን አቋት? አቋት ከአይቤ ጋር የምንቀላቅለው አረንጓዴ ጎመን አቋት ነው የሚባለው አቋት ነው የሚባለው። ይሄ ደግሞ አይቤ ነው። ይሄ ደግሞ ጎመን ክትፎ ነው። ከዝማ መጃት እናደርገዋለን፣ ከአይቤ ጋር እንቀላቅለዋለን። ይሄ ነገር በጣም ነው በጣም ነው የሚያምረው። እና ምን እንደሆነ አልገባኝም። የምንሰራበት መክተፈያ ነው የሚባለው የስጋ መክተፈያ፣ ስጋ መክተፈያ። ክትፎ በሱ ነው የሚከተፈው፣ በዚህ ነው የሚከተፈው እዚህ ውስጡ ነው ወይስ እዚ እዚ፣ ለየት ይላል። ብዙ ክትፎ እንደተከተፈበት ያስታውቃል። በጣም ወዙ ራሱ ቅቤ ጠጣ ነው። እዛ ጋ ቆጮ ነው፣ ቆጮ አለን እዚ ጋ እንጀራ አለን። በጣም ነው የሚያምረው። በቃ ባህሉ ትክክለኛ በቃ ባህሉን ነው ይዘውልን የመጡት። ና ቆንጆ ስራ እንሰራለን። እኔም ላግዝ ዝግጁ ነ። እዚ ጋ ደግሞ ጎመን ክትፎ አለን፣ ጎመን ክትፎ እዚ ጋ ደግሞ ነጭ አይብ አለን እ ተነሱ የተዘጋጁ ናቸው። የተዘጋጁ ናቸው። ክትፎ ተከትፏል ማለት ነው። አዎ፣ ስለዚህ ዛሬ በክትፎ በጥሬ እንደገና በብስል ከዛ ደግሞ በአይ በጎመን የተከበበ ነው ማለት፣ በየአይነቱ ነው የሚሰራው ለወርቤት ቤተሰብ አዎ፣ ይሰራል። በጣም ደስ ይለኛል። ምን ምን፣ እኔ አሁን እኔ ክትፎ ልክተፍ፣ አንተ ደሞ አይቤት ትሰራለህ። ይሄ የሚሰራ ነገር አለው ለገና። አዎ አላለቀለትም፣ አላለቀለትም። እኔ እንደዚህ ነው ሲበላ ማውቀው አይደለም። በብዙ አይነት ነው የሚሰራ። እሺ። አዎ ይሄን ታሳየኛለሽ። እሺ። ይሄ ደግሞ የአረንጓዴ ያልኩህ። አሃ ጎመን ካላቀያ፣ ነጭ አዝሙድ፣ የቆታች እዚህ ጋር ደግሞ አብሽ ትንሽ ስለሆነ ነው። ብዛት ከሆነ ብዛት። ይህ አሁን እነዚህም መቀላቀል ነው። ትንሽ እሱን ቀላቀል ስጋ ትከትፊያለሽ። ምንድን ነው ስሙ ይሄ? ይሄ አቋት። ይሄ ሁሉ ቅመም ገብቶበት የተለየ አዎ፣ ለየት ያለ ነው የሆነብኝ። ይሄኛው ስጋው የክትፎው ስጋ ነቀላ ነው ነቀላ፣ አዎ ቆንጆ ስጋ። ንቅል ንቅል ነው ሲባል ተመርጦ ነው የሚገባ። በጣም ምርጥ ስጋ ነው። ያሁን ተስተካክሎ ነው የመጣው አይደለ? አዎ ትልቅ ነው። በጣም ቀይ ነው። ምንም አይነት ነገር የለበትም። ሲታይ በጣም ያምራል። ለክትፎ እንደዚህ አይነት ስጋ ነው የሚሆነው። እስቲ በደንብ ቀላቅልልኝ። እዛው እየተከተፈ ወደ ውስጥ ነው የሚመለሰው። አዎ። ጉራጌ አካባቢ ነው አይደል የተወለድሽ? አዎ አዎ። ጉራጌ የት? ጉመር ጉመር የሚባል ቦታ አዎ። እንዴት ነበር አስተዳደግሽ? ያ አስተዳደግ በአባት በእናት ስር ሆነህ ነው የምታድገው፣ እየተመከርክ ብዙ ነገር እነሱ ያለፉበት ነገር ይነግሩናል፣ እየመከሩ የእነሱ ምክር እንሰማለን ከዛ ደግሞ ምክራቸው እየተቀበልን እኛ ሙያ እናታችን ስሰራ እና ያለን ከስር ስራዋ ስለሆነ እናቴ ስሰራ ያለው ብዙዎቹ ከእናት ስር ስር ከእናት ጋር በተለይ ባህላዊ ምግብ። አዎ ባህላዊ ምግብ ከእናት ነው። እኔ ከእናቴ ነው። አሁን መስቀል ነው አይደል? መስቀል ደግሞ ጉራጌ ውስጥ በጣም በደማቁ ነው የሚከበረው፣ ለየት ባለ መልኩ። አሁን አሁን ደግሞ ከአዲስ አበባ ራሱ ብዙ ሰዎች መሄድ ጀምረዋል ለማክበር። ልክ የመስቀል አካባቢ ሲደርስ በቃ ወደ ደቡብ አካባቢ ጉራጌ አካባቢ የተወለደ ጓደኛ ለመያዝ ነው የሚሯሯጡ ሁሉ። እንዴት ነበር እናንተ የምታሳልፉት በልጅነታችሁ? እኛም ያው ደስ በሚል ሁኔታ ነው እናሳልፈው አሁን ከዛኛ ደግሞ ልጅ እያላን ወንድሞቻችን ያ ከከተማ ይመጣሉ። እነሱ ደስ እንዲላቸው ቤት አሳምረን ግድግዳ ለቅልቀን፣ ቤት ለቅለቀን ግቢ ተጠርጎ፣ ሁሉም እናታችን አድርጉ ያለ ነገር ሁሉ አድርገን ከቆጮ ሳይቀር ማለት ነው። ሁሉ ነገር ተዘጋጅተን እንጠብቃቸዋለን። እነሱ ልብስ ጫማ ይዞልን ይመጣሉ፣ ይዞ ይመጣሉ። በናፍቆት ነው የምንጠብቀው። ባመት አንዴ ልጅ ስለሆነ አዎ፣ ልጅ ስትሆን መቼ የምታውቀው ነው። በጣም ነው ደስ የሚለው። አዎ እንዴ፣ ከከተማ ወይ ከሌላ ቦታ ቆይቶ እኮ የሚመጣ ሰው አ በተለይ ልጆች ስንሆን የሚያመጣልን ነገር በጉጉት ነው የምንጠብቀው። በጣም በጣም ነው ደስ የሚለው። በቃ እነሱም ደስ እንዲላቸው። ይሄ ነገር ደግሞ አንጣቋራለህ። አሜን ተጨመር ተቆር ማለት አለበት። ተቆር ማለት አለበት። እሺ አሁን እሳ መስቀል እንዴ ነው የምታከብረው? መስቀል ያው እኛም አሁን ከዚህ ልጆቻችን ይዘን አባት እናታችን ጋር እንሄዳለን። ከልጆቻችን ጋር ሁሌ ለመስቀል አዎ፣ አዎ ሲመች ይኬዳል እንሄዳለን። የቤተሰቦቻችን የሚያስፈልጋቸው ነገር ይሰን ልብስ፣ የአባት በሬ ይገዛል፣ የእናት የሚያስፈልጋት ነገር ቅቤ ሚጥሚጣ ቢኖራትም በቃ ደስ እንዲላት ብለን ሁሉ ነገር ቅመም ይዘን የሚያስፈልግ ነገር ሁሉ ይዘን እንገባለን። ከዚህ አዎ እዛ ቢኖርም ግን ከዚህ በቃ አስፈላጊ ነው ገና አዎ እኛ አሁን ባልና ሚስት የራሱ ብናደርግ ልጆቻችን የራሳቸው ድርሻ ያደርጋሉ። እንዲመረቁ ለያታቸው ለያታቸው ይሰጣሉ። ደስ ይላችኋል? በጣም በጣም ነው ደስ የሚላቸው። መርቀውን ምን ብለው በቃ ቤታችን እንመልሳለን ደስ ይላል። በጣም በጣም ነው ደስ የሚለው። ስነ ስርዓቱ ዘዛ ምን ምን አይነት ስነ ስርዓቶች አሉ? ብዙ ነገር አለ። ያው የገጠር ባህል ስታይ መያምን ነገር የለም። ያምራል ባህሉ አለ። ምርቃቱ የተለየ ነው። ወደ አዲስ አበባ እንዴት ነው መጣሽ? ያ ባለቤቴ እዚ ስለሆነ ባለቤቴ ይዞ ነው መጣ። ከዛ ስትመጪ ለመጀመሪያ ጊዜ እንደጠበቅሽው ያገኘሽ እንዴት ነበር? ያ በታገኘውም ሁሉም ነገር በሂደት ይሳካል ብለህ በተስፋ አይደለም እጠብቃለሁ። የምትፈልገው ነገር ሁሉ ተሟልቶ መቼም አታገኝ። አሁን ደግሞ ቅቤ ቀበይ እጨምርልሃለሁ እዚህ ላይ። እሺ ሚጥ ሚጣ ምናምን ይበቃዋል? አዎ፣ ተጨምረዋል። በቃ ቀምሳለህ። ቅቤው ገና ሽተው በጣም ለየት ያለ ነው። እዴ አሁን አመሰግናለሁ። ምንድነው እንደዚህ ምን የሚጨምርበት ነገር አለ ሁ ነገር ገና እንዲህ ስታደርጊው ነው ሲወጣ ሳይቀመስ ያስታውቃል። በቃ አሁን እኮ ስላልተመቸነ ዋችም ነበረ ይታጠናል። ይሄ ዋች ማለት ማጠን ነው፣ እንደ ወይራ ነገር ነው ይታጠናል። ይሄ ወራሱ ከተቀላቀለ በኋላ ፈት ይደረግና በቃ ይዘቀናል። አልቆለታል። በቃ አለቀ። አዎ፣ እሺ፣ ይበቃናል። ቅመማ ቅመሞቹን አብሽ፣ ነጭ አዝሙድ ነጭ አዝሙድ ኮረሪማን የጨመርነው፣ ከዛ ቅቤ፣ አይብና አረንጓዴ ጎመኑን አንድ ላይ ማለት ነው። ቀላል ነው በጣም ይሄ እም ያን ሰው ነገር እንጨምራለን። አይ በጣም አሪፍ ነው። በቃ አመሰግናለን። የብቻውም የሚበላ ነው። ምንም አያስፈልግም። አይ እሺ ተመሳሳይ ነው። ይሄን አዎ፣ ይሄ አሁን እንትን ይሄ በቃ ይሄ ስራ ነው። ከቅድሙ ተምሬ ያለው። ምን ምንድን ነው የሚጨምረው? አንዴ ንገሪኝ። ከሁሉም ትንሽ። በጉራጌ አካባቢ በጣም ባለሙያ ለሆነች ሴት የሚሰጥ ስም አለ አይደል? ስለሱ ንገሪኝ እስቲ፣ ምንድን ነው የሚባለው? የሚሰጣት ስም አጂየት ነው። ትየት፣ ነው የምትባለ። አየት ስትባል ዝም ብሎ አይደለም። ሁሉ ነገር ያሟላችን በ ነው ግን በጣም እታቃጥል ከዛ ይሄ አጀት የምትባል ሴት የመጀመሪያ ባለዋ የምትወድና የምታከብር ሴት፣ ከዛ ደግሞ በአካባቢ ተወዳጅነት ያላት ሴት፣ ሶስተኛ ደግሞ ሁሉም ነገር ያሟላት ያላት ቤቷ ውስጥ ምንም ነገር ተብሎ ምንም ነገር የማይጠፋባት ቅቤ ከቤቷ ማይጠፋ ቆጮው ከጉድጓዳው የማይጠፋ በቃ ገብስ በቃ ባለ ነገር በጉራጌ ያለ በሚባል ነገር ሁሉ ነገር፣ ብዙ ዝርዝር ውስጥ ባልገባ ሁሉ ነገር ያላት፣ እንግዳ የምትቀበል በቃ የባል ቤተሰው የሚወዳት፣ የአካባቢ በቃ ምንህ፣ አጠቃላይ በቃ ተወዳጅነት ያላትና የሚፈለግ ነገር ሁሉ የሚገኝባት ይህን ስም ይሰጣታል። በቃ ቤቷ መጥቶ ምንም የሚታጣ ነገር ምንም የሚታጣ ነገር የለም። አዎ ፈገግታ አላት፣ እንግዳ የምትቀበል ሁሉ ነገር ያሟላች ሴት ነው። ይህን ስም ሲያጣጣ ማንንም ይሰጣ ሰው እንዲሁ አይደለም፣ ማህበረሰቡ ነው። ማህበረሰቡ የባለዋ ቤተሰብ የባል ቤተሰብ የባል ቤተሰብ ምንም መጀመሪያ ደግሞ ባለዋ ራሱ የሷ ለምን ትልቅ አክብሮት ይኖረዋል። እሱ ለምን ሁሉም ነገር በቃ በየባለ ሚደረግ ሚገባው ነገር ሁሉ የምታደርግ ሴት የተመሰከረላት ምስክርነት ያላት ሴት ነው። በቃ ሌላ ውስጥ ባንገባ ሙሉ ነት በቃ አጄ ትባላለች። በቃ አካባቢ ሰው ይወዳታል፣ የባህል ቤተሰው ይወዳታል ሁሉ በቃ ማይወዳት ሰው የለም። በጣም ደስ ይላል። ይላልው አሉ ኳር እንደዚህ በየቦታ እንደዚህ አይነት እናቶች ጎመኑ ጨርሰው ምንም ነገር የማይታጣባቸው ቤታቸው ዳዋት ክትፎን መች ነው የጀመርሽው? የተከፈተው መጀመሪያ ሽሮ ቤት ነበር። ሽሮ ቤት ነበር። አትክልት መጀመሪያ አትክልት፣ ከዛ ደግሞ ወደ ሽሮ ቤት ወደ ሽሮ ቤት ገባ። ከዛ ደግሞ ካፌ እና ሬስቶራንት ከፈተ። ከዛ የባህል ምግብ ውስጥ ገባ አ የባህል ምግብ እኮ በጣም ከተማ ላይውን እየተወደደ ነው አይደል? በተለይ የጉራጌ ክትፎ በጣም ሰው በጣም ይወደዋል። ሰርጎች ላይ፣ ድግሶች ላይ ትሰሪያለሽ? ሌሎች ሁሉ ቦታ እንሰራለን። ሰርግ መልስ ልደት ምርቃት ክርስትና ሁሉ ቦታ ሙሉ ነገር እንሰራለን ሙሉ ናለን እንደው ባህሉን በጠበቀ መልኩ እንደዚሁ እንዳማረ እንዳማረ በሰፊው ይሄ ይሁን በትንሹ ነው የታየው በትልቅ ነው ለእሑድ ቤት ቤተሰብ በጣም በጣም ደስ የሚላቸው ይወዳሉ ባህላዊ ነገር እቃዎቹ ምናምን ያማምራሉ በጣም ይሄ እንዴት ነው በቃ ቆንጆ ነው ይሄስ ምንድን ነው ስሙ ዝማሙጃት ጎመን ብቻ እኮ ነበር የሚመስለኝ። ዝማሙጃት አንዴ ጎመን አይነት አይደል? ካይ ቤት ተቀላቅሎ ነው ዝማሙጃት የሚባል። ዝማሙጃት ከክትፎ ጋር ነው ወይስ ብቻውን? ብቻውን ይሸጣል። ይሄ ራሱን የቻለ ይሸጣል። ተክትፎን ይቀርብ ከተባለ ይቀርባል። ዝማሙጃት ታዙማ ብቻውን አዞም ይበላሽዋል። ዝማሙጃት ብለው አዞም ይበሏዋል። በጣም ይጣፍጣል። በእውነት በእውነት አመሰግናለሁ። ክትፎን አሰብኩት በቃ። እነዚህ እንደዚህ ከሆነ እነዚህ ሰርተን ጨርሰናል። እሺ፣ በቃ ይሄም ጎመን ክትፎ ከምን ጋር የሚቀላቀለው? በቃ ምንም ስራ አይፈልግም፣ ምንም አይፈልግም። አሁን ሁሉ ነገር ተጨመረ። ኮረሪማ፣ ነጭ አዝሙድ፣ አብሽ ተጨምሮ ተቀሙ ያለቀለት ነገር ነው። አዎ ይሄም ደሞ አይቤ ከሱ ጋር የሚቀርብ ነው። ተጎመን ክትፎ ነው። እሺ እዛ ይሄም ነጭ አዝሙድ አብሽ ተጨምረዋል። እዚህ ላይ እዚህ ላይ እሺ፣ አልቆለታል። አሁን ቅቤ ደሞ ቅቤ እናረግበታለን። ላዋህደው አታዋው በቃ ደስ አዎ አልቆለታል። በቃ ሙሰዳ አሁን ክትፎ እንጀምራለን? መጀመሪያ ቅቤ ያደርጋል አሁን ደግሞ ኮረሪማ አምጣ ይሄኛው ስንት ማንኪያ ሁለት አይደለም፣ ጨምር ሶስት በደም ቡላ ሶስት ቶሎ እንዳይጠብስብን። አሁን ጥሬ ክትፎ እንሰራለን። ያ ክትፏል፣ አምጣው ይሄንን። ዴዴዴ ማን መክተፊያው? እነቱም ቅቤ የጠጣ ኒሄድ። አቤት ስጋው ሲያምር በጣም ነው ያምረው። በጣም ያምራል። አንድ ነጭ ነገር የለውም፣ የለውም። በቃ ይሄ ያለቀ በቃ ጥሬ የሚባለው በ ይሄ ነው ማለት ነው። ጥሬ የሚባለው ይሄ ነው። እንትን ካሉ በኋላ አሁን ቶሎ ከቤተሰቡ ጋር ይበላል በኋላ ይገባል እዚች ጋር አርጋት። አሁን ትንሽ በሰል ያለውን አረ፣ አሁን ቶሎ በጫም ደርሰዋለች። አይ፣ አንድ ማንኪያ ለብ ለብ ያለው ትንሽ ነው የምንሰራው። አንድ በጣም ታሳዝነኝ ለታችን ያለው ማሮ የምትባል እዚህ እንዳትቃጠልኩ ነው። እሺ፣ ከዛ ጨምርልኝ። ምን ልጨምርልኝ? ክትፎ ክትፎ። ለብ ለብ እናርገው። አይበሰለ ያኛው ጥሬ ነው አይደል? አዎ። በቃ ይሄ ትንሽ ለብ ለብ ይበል። ብዙም ሳይበስል አይሻል? በቃ ይሻላል። ክትፎ ለብ ለብ ቶሎ ቶሎ መማሰል አለበት በጣም እንዳይበስል አይደለ? አዎ ከለሩ እየተወጣ ነው። እሺ ብዙ እንዳይደውል። ችግር የለውም። አሁን ጨው ብዙ ጊዜ የምጥሚጣ ጨው ይበቃዋል እንዳለ ሰው ከጤና የመጣ። አዎ በጨው ነው የሚዘጋጅ። ስለዚህ ማብዛት አያስፈልግም። ለዛ ብለን። በጣም ምርጥ ነው። ጎበዝ ነኝ አይደል? አምስት፣ አምስት ሁለት ሴት ሶስት ወንድ። ሴቶቹ እንኳን ይለምዳሉ ማለት ወንዶቹም፣ ለምደዋል ለምደዋል፣ እንደኔ ናቸው። አዎ፣ በጣም ባለሙያ ልጆች ላይ አሉ። ክትፎ ለብለባችን በቃ ደርሷል፣ መቀነስ ነው። ስለዚህ ማቅረብ ነው የሚቀረን፣ ማቅረብ ብቻ ነው ሚቀረን። ቤተሰቦቻችን እንዳያችሁት ነው ክትፎ በጥሬ ወተት ተሰርቷል ለብ ለብ ተሰርቷል የቀረ ነገር የለም ዛሬ ዝማሙ ጀት አለ አይቢው አለ ሁሉም ነገር ነው ያለው አሁን የሚያምሩ ጣባዎች አሉን እነሱ ላይ እናቀራርብና ቤተሰቡን ጠርተን ደሞ ይቀምሳሉ ሙያችንን በዛ ያያሉ ስለዚህ እናቀርባለሁ ማሚ እሺ ቤተሰብ ደረሰ። እንዴት ነው ግን ሽታው? እንዴት አደረጋችሁ? እንኳን አደረሰው። አደረሰ። እንኳን ደህና ቆያችሁ። ሙሉ ነው የሚሆነው ዛሬ። ጠረጴዛው ደስ ብሎናል። አንቱ ነው በጣም እኔ ነኝ ያለው ባለሙያ ናቸው። ያው እዚህ ጋር የታየው ነገር እንዳለ የተሰራው በኔና በእሷ ነው። እኔም አንቺ እያልኩ ነበር እየቀላቀልኩ ማለት። እንዴት ነው ስታዩት? በጣም ቆንጆ ነው፣ ሽታ ሁሉ በጣም ከፍተኛ ረብሻ ነበር። ስንቆጭ ነበረ፣ ጉራጌ ሀገር ሄደን ክትፎ ሳንበላ ብለን። በጣም ደስ ይላል። እኔም በጣም ደስ ብሎኛል እናንተን በማግኘቴ። የእሁድ ቤቶች፣ የእሁድ ቤት ተገናኘን ስለተገናኘን በጣም ደስ ብሎኛል። ደስ ብሎናል። እናመሰግናለን። ከክትፎ ከምግቡ ውጭ ግን ባህሉ ደስ አይልም? ሁሉ ነገር አይደል የመጣው። እስኪ እዩ እስኪ በደምብ ማሮ፣ እንደት ነው ያሱ? ቆንጆ ነው

ነው ቢው ሽታው ደስ ሲል በጣም በጣም ነው። ዛሬ ወዝቦዝ ነው ምንሆነው እንዴ! ከበይ ሲጨመር በቃ ወስቀል መሰለ። አንድ ጊዜ ምን ሆነ መሰለ በዓለ ለማክበር ሄደን ጉራጌ ሀገርና በእንደዚህ ነው የሰጡን እና ያው ሰራ ስራውን ሰርተን ለክትፎ ጊዜ ያው ቅቤው እንደዚህ ነው የሚጨመረው እና እኛ መድረክ ላይ ወተን አሁን

ቀማም ሳህል እንደዛ፣ በጣም ከስር ከስር እኮ ጣሙን ለማየት ማለት ነው። ማሩ ጎመኑ ነው እየበላ ያለው። ቆይ ማሩ እዛ ጋር አላገኘችም። ቆጮ ጎመኑ ግን በጣም ቆንጆ ነው። ዛሬ መቀመጥ አማርኞበእውነቱ በጣም ቆንጆ ምግብ በአዶ እየተከበረ ነውበደማ መጀመሪያ የሚዘጋጀም ሚጥቢጣ ከዛ ቅቤ ቅቤ፣ አነጣጠሩ ይለያያል። አይቡ ቅቤው የክትፎ ቅቤ በጣም ለጋ መሆን አለበት፣ አይቤም ለጋ መሆን አለበት። በዛ ነው ቅመም ደግሞ የሚፈልገው ቅመም ሁሉ ይጨምራል። ሁላችንም እኮ በየቤት እንሞክራለን እንደዚህ አይጣፍጥም። እዚህ ለተለያዩ ፕሮግራሞች ታዘጋጃለሽ ማለት ነው? ለሰርግ፣ ለመልስ፣ ለክርስትና፣ ለምርቃት ሁሉም እናዘጋጃለን። ስለዚህ ዝግጁ ነን። አንችን ማግኘት የሚፈልጉ ቤተሰቦች እንዴት አንችን ማግኘት ይችላሉ? ደዋት ክትፎ ቤት ሶስት ቦታ ነው ያላቸው። አዲስ አበባ ቦሌ ያላል ሸገር ፊት ለፊት አለ ሸገር ፊት ለፊት አለ። ዩጎ ቸርች አጠገብም አለ። አሁን ደግሞ በጣም ሞቅ ያለ ሰፈር አለ ለቡ፣ እዛም አላቸው። ቅር እናመሰግናለን። እንደዚህ ጣፍጠ ከጉኛ ወጣ እንግዲህ መስቀል በዓል ነው ለምን እሁድ ቤቶችን ፏል አላረጋቸው እንደዚህ ከነ ባህሉ ብላ ያው እዚህ ድረስ ነው የሁሉ ነገር ይዛልን የመጣችሁ አሰራር ማሳይታልናለች። ለቤተሰቦቻችን በጣም ደስ የሚል ነበር። ደስ ይላል። በጣም ሀምብል ናቸው። ፈገግታቸው ደስ ይላል። ባህላቸውን ሲነግሩ ነበር። በዛ ላይ ደግሞ ጣሙስ ቀም ቀመሰ ከመሰከረ። መልካም በዓል ይሁንላችሁ። እኛ እናጣጣማ አይደል እኛ? አዎ አንዴ ግን ለማሚ ያዝነው አንዴ፣ ገለማ አዎ። እና ዩቲ ይዟል።